ትእዛዝ ነበረ፣ በዝርዝር የተናገሩት አሁን ተፈርሟል። ቀደም ብዬ በሌላ ዝግጅት የከባድ መኪና ሾፌሮች ላይ የመጣውን አንድ ፈታኝ ሁኔታ አቅርቤ ነበረ፣ እንግሊዝኛ ቋንቋ መቻል ግዴታ መሆኑን። ይሄ ምናልባት ከ50 ፐርሰንት በላይ ኢሚግራንትን ከስራ የሚያስወጣ ሊሆን ይችላል። በጊዜ ግቡ በሚለው መሪ ቃል መጓዛችን የስኬታችን ምንጭ ነው። የዛሬን ብቻ ሳይሆን የወደፊቱን ፍላጎትን መረዳታችን ልዩነታችን ነው። በከተማችን ተወዳጅ ሰፈር ሳርቤት ቫቲካን ኤምባሴ ጎን የሚገኘው ሳይታችን ላይ ዘመናዊ አፓርትመንቶችን እና ሱቆችን ሽያጭ ጀምረናል። የከተማው ግዙፍ ጂምናዚየምና የሕፃናት የህፃናት መጫወቻ ከሀገርኛ እስከ ኤዥያ ምግቦች በአማራጭነት የሚያገኙበት ፉድ ኮርትም የዚሁ ሳይት አካል ነው። ከባለ አንድ መኝታ ጀምሮ የአፓርትመንት አማራጮች አሉን ለአጭር ጊዜ በሚቆየው የማስታወቂያ ዋጋ ከ350 ሺህ ብር ቅድመ ክፍያ ጀምሮ በሳር ቤት የሱቅ ባለቤትን መሆን ይችላሉ። ጀምባሮ ሪል ስቴትስ በጊዜ ግቡ። ምክንያቱም ብዙዎች በትክክል ኮሚኒኬት ማድረግ መነጋገር ሰላም መባባል ሳይሆን ትራንስፖርቴሽን ኢንዱስትሪ የሚያስፈልገውን መሰረታዊ የሆነ የቋንቋ ችሎታ የማያሟሉ ሆነው ይገኛሉ የሚል ነው ዳታዎች የሚያመለክቱት ለዚህ ነው ኢሚግራንቱን ከዚህ ስራ የማስወጣት ስራ እየተሰራ ያለው ቋንቋ ቻሉና ያን ፈተና አልፋችሁ ስሩ የሚል ኤክዚኪቲቭ ኦርደር ይሄ መቶ አርባ በላይ ኤክዚኪቲቭ ኦርደር አድርገዋል ትራምፕ ይሄ ነገር ላለፉት ሶስት ወራት ሲብላላ ነበረ ቀደም ብዬ በሰራሁት ቪዲዮም ላይ መረጃ ላይም ይህንን አመልክቼ ነበር፣ ሊሆን ነው የሚል ነው። አሁን ይህ ትዕዛዝ እውን ሆኗል። ዋይት ሐውስ ይህንን ይፋ አድርጓል። ይህንን እንድትመለከቱ። አዎ ይህ የምትመለከቱት የዋይት ሐውስ ትዕዛዝ ነው፣ የተፈረመ ነው። ዛሬ ወደ ሶስት የሚሆኑ ኤክሴክቲቭ ኦርደር ፈርመዋል። በሳንክቹዋሪ ሲቲ ላይ ሎ ኤንድ ኦርደር ላይ ፖሊሶች ህገወጦችን፣ ወንጀለኞችን አሳደው የመያዝ እና ዜጎችን ሰላማዊ ዜጎችን ኢኖሰንት ሲቲዝንስ ሰላማዊ ደህንነታቸው የተጠበቀ ለማድረግ የህግ አስከባሪዎች የሚያሻቸውን ማድረግ የሚችሉበት ሳንክቹዋሪ ሲቲ የሚባሉት ፌዴራል መንግስት ገብቶ እኛን አይነካንም የሚሉ ከተሞች ላይ የተወሰደ ትእዛዝ አለ። ሶስተኛው የትራንስፖርቴሽን ጉዳይ ነው። የዚህ የትራንስፖርቴሽን ጉዳይ በትክክል አሁን እውን ሆኗል ማለት ነው። ፕሬዚዳንት ዶናልድ ጄ ትራምፕ ኢንፎርስስ ኮመን ሴንስ ሩልስ ኦፍ ደ ሮድ ፎር አሜሪካንስ ትራክ ድራይቨርስ ይላል። በቃ ይሄ ኮመን ሴንስ ነው እንዲሁ የሚታወቅ በቀላሉ መረዳት የሚቻል በትዕዛዝ ብቻ ሳይሆን እንዲሁ በቃ በቀላሉ ልንረዳው የምንችለው ጉዳይ ነው ነው የሚሉት እነሱ ስለዚህ ትራምፕ ዛሬ ኤግዚኪቲቭ ኦርደር ቱ ኪፕ አሜሪካን ፋሚሊ ሴፍ ኦን ዘ ሮድ ባይ ኢንሹሪንግ ኤኒዋን ቢሃይንድ ዘ ዊል ኦፍ ኮሜርሻል ቬክል ኢዝ ፕሮፐርሊ ኳሊፋይድ ኤንድ ፕሮፊሸንት ኢን እንግሊሽ ይላል በቃ ይሄ ችሎታቸውን በደንብ የመሰረታዊ ነገሮችን የሚያሟሉ እንግሊዘኛም በበቂ መልኩ መረዳት የሚችሉ መገንዘብ የሚችሉ መሆን ያለባቸው የሚል ትዕዛዝ ነው የተሰጠው። ኦርደር ዳይሬክትስ ሴክሬታሪ ኦፍ ትራንስፖርቴሽን ቱ ሬሲንድ ከዚህ በፊት የነበረው የኦባማ ጊዜ ይሄ አያስፈልግም ብሎ ያ ኦባማ ያነሳውን ትዕዛዝ አሁን ትራንስፖርቴሽን፣ ዲፓርትመንት ኦፍ ትራንስፖርቴሽን ይህንን እንዲያነሳ የሚል ነው ትዕዛዝ የተሰጠው። ኡበር ድራይቨርስን ድጋሚ ያሳየች ነው፣ ድጋሚ የታየ ነው። ኡበር ድራይቨሮች ላይም የሚመጣ ነው፣ መዘንጋት የለባችሁም። አሁን ኮሜርሻል ኮሜርሻል ለንግድ ነው የተባለው የኡበር ሊፍት ራይድሼር ካምፓኒ የሚሰሩ ሰዎች ሁሉ ኮሜርሻል ነው፣ የንግድ ስራ ነው። ሁሉም ሰው ያጓጉዛል ከፖንት ኤ ቱ ፖይንት ቢ፣ ከዚህ የሆነ ቦታ ከሆነ ቦታ ወደ ሆነ ቦታ ያመላልሳሉ። ያ የንግድ ስራ ነው። የግል ነው ያው ኢንዲፔንደንት ኮንትራክተር ናቸው። ቢሆንም የራሳቸው ስራ የሚሰሩት የንግድ ስራ ነው። ኮሜርሻል ቬክልስ፣ የንግድ ከባድ መኪናዎች ሁሉ ላይ የወጣ ህግ ቢሆንም ወደ ኡበር እና ሊፍት መምጣቱ አይቀርም። ምክንያቱም አሜሪካን ኮምፕሌን እያደረጉ ነው። የምንሳፈርባቸው ሹፌሮች በፍጹም ቋንቋ አያውቁም ወይ ጉግል ትራንስሌተር ይጠቀማሉ ወይ ስፓኒሽ ብቻ ነው የሚችሉት። ስለዚህ ሌሎችም ከኤዥያ፣ ከአፍሪካ እና ከተለያዩ አውሮፓም ጭምር በነገራችን ላይ ኢሚግራንት ሲባል አሁን በትራንስፖርቴሽን ዘርፉ ያነጋገርኳቸው ሾፌሮች አሉ። ነገ መጥተው የራሳቸውን ሀሳብ ያስቀምጣሉ። በዚሁ አጋጣሚን ለመግለጽ ወዳለሁ። እነዚህ ሰዎችን ሳናገር አሉ ከአውሮፓ የመጡ ምንም የማይናገሩ ዱዳ፣ በቃ ሌላ ቋንቋ በፍጹም የማይችሉ ሰላምታ እንኳን የማይችሉ ሰዎች አሉ። እነዚህ ሁሉ ናቸው ለፈተና የሚቀርቡት። ፈተናው እንዴት ነው የሚወሰደው? እንዴት ኢንፎርስ ይደረጋል የሚለው ወደፊት የሚታይ ነው የሚሆነው ምክንያቱም የሕጉ ላይ አሁን ኢት ማንዴትስ ሪቫይዚንግ አውት ኦፍ ሰርቪስ ክራይቴሪያ አሁን ክራይቴሪያ ከዚህ መስፈርት ተብሎ የተቀመጠው የተጣለው በኦባማ ጊዜ 2016 ላይ ተተወው፣ አሁን ይመለሳል። እነዚህ ሁሉ ይመለሳሉ። ሴክሬታሪ ኦፍ ትራንስፖርቴሽን ሌላ ተጨማሪ ህገ ደንቦችን እንዲያስከብር እንዲያስፈጽም ሌሎች ማሻሻያዎችን እንዲያደርግ ትራንስፖርቴሽን እኛ ኢትዮጵያ መንገድና ትራንስፖርት እንደምንለው ለዛ ባለስልጣን ኃይል ተጨማሪ ትእዛዝ ተሰጥቶታል ማለት ነው። ስለዚህ ይሄ ደግሞ የአሜሪካ ትራክ ድራይቨሮችን ማገዝ ነው የሚለው ሰፖርቲንግ አሜሪካስ ትራክ ድራይቨርስ ነው የሚለው ፕሬዚደንት ትራምፕ ሬኮግናይዝ ት አሜሪካስ ትራክ ድራይቨርስ አር ኢሴንሺያሊ ቱ ስትሪንግስ ኦፍ አወር ኢኮኖሚ ኢኮኖሚያችንን፣ የሚያጠናክሩ ሴኪሪቲ ኦ አዋር ኔሽን የአሜሪካን ደህንነት የሚያስጠብቁ ያ፣ ምንድ ነው? በስራ ይሄ ሁሉ የሚጓጓዘው ትራክ የሚያደርሰው ንግድ ነው። እነሱ አንድ ቀን ሰልፍ ሲወጡ ወይም አድማ ካደረጉ አገሪቷ ቀጥ ነው የምትለው። ብዙ ጊዜ አውሮፓ ይደረጋል የትራክ ድራይቨሮች እና ፈረንሳይ እና እንግሊዝ፣ የአሜሪካ ደግሞ አስቡት ይህንን የትራምፕ መንግስት ይገነዘበዋል። ደግሞ መርጠውታለም አብዛኛው የቀኝ ዘመን ፖለቲካ አራማጆች ናቸው ትራክ ድራይቨሮች። የዚህ ሀገር የአሜሪካውያን እነሱን እና ላይቭሊሁድ ኦፍ አሜሪካን ፒፕል ይላል፣ የአሜሪካን ህዝብ ኑሮ አኗኗር፣ የዕለት ተዕለት ኑሮ ደህንነት መጠበቅ አለብን የሚል ነው። ፕሬዚዳንት ትራምፕ ቢሊቭስ ዛት ኢንግሊሽ ኢዝ ነን ነጎሽብል ሴፍቲ ሪኳየርመንት ፎር ፕሮፌሽናል ድራይቨርስ። ፕሬዚዳንት ትራምፕ የእንግሊዝኛ ቋንቋ ምንም የማያደራድረን ጉዳይ ነው። በቃ ትራክ ድራይቨሮች ይህንን መቻል አለባቸው። አዝ ዴይ ሹድ ቢ ኤብል ቱ ሪድ ሪድ ማንበብ፣ አንደርስታንድ ትራፊክ ሳይንስ፣ የትራፊክ ምልክቶችን ማንበብ መረዳት ከሴፍቲ ኦፊሰሮች የእነዚህ ደህንነት የሚያስጠብቁ ሕግ አስከባሪ አካላት ጋር መግባባት፣ ከቦርደር ኮንትሮሎች ጋር ይሄ ድንበር አስከባሪዎቹ ጋር ከነሱ ጋር መግባባት፣ ከእርሻ ሰብል የእነዚህን ጉዳይ ኬላ አለ ያንን የእህል ቼክፖይንቶች ፖንቶች ኬላዎች ጋር በዛ ቦታ ካርጎ ዌይት የሚዛን አለ የክብደት መጠን መለኪያ ቦታዎች ስቴሽኖች አሉ። እዛ ሲመጣ ከነዚህ ጋር ሁሉ መግባባት ማንበብ፣ መረዳት መቻል አለባቸው። ስለዚህ ምንም የምንደራደርበት ጉዳይ አይደለም ነው የሚለው። ፌዴራል ሎ ማንዴዝ ኮመርሻል ቪክል ድራይቨርስ ሪድ ኤንድ ስፒክ እንግሊሽ ሰፊሸንትሊ ይላል። የአሜሪካ ፌዴራል ነው የማዕከላዊ መንግስቱ ህግ ንግድ መኪና አሽከርካሪዎች እንግሊዝኛን በበቂ ሁኔታ መናገር አለባቸው። በኦባማ ጊዜ በእርግጥ ይህ አልተከበረም። የአሜሪካ የመንገድ ደህንነት ኮምፕሮማይዝ ተደርጎ ነበረ። በዚህ ምክንያት የትራክ በከባድ መኪና ምክንያት የሚመጡ አደጋዎች እጅጉን ጨምረው ነበር።

እና በንግድ ዙሪያ ያሉ ሁሉን የእነሱን ደህንነት መጠበቅ የትራምፕ አስተዳደር የቁርጠኛ ውሳኔ ነው። ይህንን ደግሞ ለማስፈጸም እንግሊዝኛ መናገር የሀገሪቷ ብሔራዊ ናሽናል ላንጅ ይላል፣ ስለሆነ በበቂ እንግሊዝኛ መናገር ይኖርባቸዋል ይላል። አፖልዲንግ ናሽናል ላንጉጅ ስታንዳርድስ ይላል። ይህንን የአሜሪካ ብሔራዊ ቋንቋ የማስፈጸም የማስከበር ጉዳይ ፕሬዚዳንት ትራምፕ ከዚህ በፊት ረጅም ጊዜ ይህንን ሲወተውቱ የነበሩ ናቸው። ኢንግሊሽ ሹድ ቢ ኦፊሻል ላንጉጅ ኦፍ ዩናይትድ ስቴትስ። ፕሬዚዳንት ትራምፕ ፕሪቪየስሊ ሳይንድ ይህንን ፈርመዋል፣ ታስታውሱ እንደሆነ

የመጀመሪያ እንደመጡ የተፈረመ ነው እንግሊዝኛ ቋንቋ የሀገሪቷ ብሔራዊ ቋንቋ ነው የሚለው። ስለዚህ አሁን እየተያዘ ነው። ቀጣዩ ማነው ነው ኡበርና ሊፍት፣ በየቦታው በየስራ ቦታ። እሱ ብቻ አይደለም፣ ትርጉም ራሱ በፌዴራል ኤጀንሲዎች ውስጥ ማስተርጎም ክፍያ ከዚህ በኋላ እንደምታውቁት፣ ኢንተርፕሬተሮችም አሁን ስራቸው አደጋ ውስጥ ሊገባ ይችላል። አስተርጓሚ አሁን ዩኤስ አይስ የኢሚግሬሽን ጉዳዮች ላይ ብዙ ነገሮች አስተርጓሚ አለ። አስተርጓሚ ወዲያው በስልክ ወይም በቪዲዮ አስተርጓሚው ይቀርባል አሉ። ማስተርጎም ስራ የሚሰሩ ብዙ ኢትዮጵያውያን አሉ፣ አማርኛ የሚተረጉሙ ለፔሸንቶች፣ ለኢሚግሬሽን ጉዳዮች፣ ለታማሚዎች ሕክምና ቦታ እንደዚህ እንደዚህ አሉ። የመንግስት ጋር የተያያዘ ከዚህ በኋላ ለፌዴራል ኤጀንሲ ለቋንቋ ትርጉም አንከፍልም የሚልም አለ። ወደ ትራንስፖርቴሽኑ ስንመለስ ግን ቀጥሎ የኡበርና ሊፍት ነው። ቀደም ሲል ሰምታችኋል፣ ጥያቄውም ተጠይቋል በጋዜጠኛ ምክንያቱም ብዙዎች ኮምፕሌን ያደረጉበት ጉዳይ ነው። ይሄ ቀጣይ የሚመጣ ነው ማለት ነው። ትራምፕ እንደምታውቁት በርካታ ኤግዚኪቲቭ ኦርደር የፈረሙ ፕሬዚዳንት ናቸው። ያ መብታቸው ነው። ብዙ ፕሬዚዳንቶች ፈርመዋል በስልጣን ኃይላቸው፣ ኮንግረስ ሳይደርስ እዛ ሳይደርስ ፈርሞ ያንን እያስፈጸሙ ነው። ሆኖም ግን አንዳንዱ የአሜሪካ ሕገ መንግስት ከሰጣቸው ስልጣን በላይ እየተጠቀሙበት ነው። ለዛ ነው በየኮርቱ በየፍርድ ቤቱ እንቅፋት እየገጠማቸው ያለው የሚል አለም። ይህንንም በተወሰነ መልኩ ማየት እንችላለን።

ይዘቱ እና ፍጥነቱ ምናልባት ባይደን በአራት ዓመት

በመቶ ቀናት አሁን ትራምፕ ወደ 98 ቀን ያው መቶ ቀን እየተባለ ነው ሆኗቸዋል፣ ስልጣን ከያዙ በዚህ ውስጥ አቺቭ ያደረጉት ያሳኳቸው ተብሎ በመንግስታቸው በኩል ብዙ እየተነገረ ነው። በኤክሲኪዩቲቭ ኦርደር ደረጃ ፍራንክሊን ሩዝቬልት ያው ሁለተኛ ዓለም ጦርነት ነበረ እንደምናስታውሰው፣ ከዛ ጋር ተያይዞ ብዙ ነገሮች ሊኖሩ እንደሚችሉ ይታወቃል። አሁን ግን ጦርነቱ የንግድ የስደተኛ ብዙ ብዙ ሆኗል። ያው አሜሪካ የውሃን የውሃ አቅራቢ ድርጅቶች ሰው ላይ ይቀንሱበታል እና የውሃ ኃይል የቀነሰ ነው። ይህንንም የተመለከተ ጭምር ፈርሟል። እዛ የደረሰ ማለት ነው። የእንግሊዝኛ ቋንቋ የበርካታ ሕጎች ላይ እሳቸው በራሳቸው ፊርማ ያጸደቋቸው ትእዛዞች አሉ። መቶ አርባ አልፈዋል። እነዚህ ትእዛዞች በትክክል ስልጣናቸው የሚፈቅደው ሆነው ወይስ አይደለም የሚለው ያው ፍርድ ቤት አይደለም ነው እያለው እስካሁን ብዙ ስደተኞችን የማባረር ጉዳይ እና ሌሎች ሌሎችም ፍርድ ቤት እንቅፋት እየገጠማቸው ነው ሆኖም ግን አንዳንዴም የፍርድ ቤት ትዕዛዝ ሁሉ እየተጣሰ ስደተኞች ከዚህ ሀገር ሲወጡ አይተናል። እና ይሄ የእንግሊዝኛ ቋንቋ ችሎታ የሹፌሮች ጉዳይ ወደ ሌሎችም የስራ መስኮች መምጣቱ አይቀርም። ለምን እንግሊዝኛ ቋንቋ የሀገሪቷ የስራ ቋንቋ ነው፣ ኦፊሻል ላንጉጅ ነው፣ ናሽናል ላንጉጅ ነው፣ ብሔራዊ ቋንቋ ነው። ስለዚህ ውበር እና ሊፍት ጥያቄ ተጠይቋል፣ ዋይትሃውስ ውስጥ የዋይትሃውሷ ቃል አቀባይ ስትመልስ ሰምታችኋል። ቀጥሎ የሚመጣው ነው። ውበር እና ሊፍት የምትሰሩ ሰዎች ይህንን እንድታስቡበት። የቋንቋ ጉዳይ ዴይሊ ኮሚኒኬሽን ነው። ብዙዎች የሚያነሱት ነገር አለ። ለምሳሌ አረብ ሀገር የኛ ልጆች ይሄዳሉ። ከገጠር እልም ካለ ጭው ካለ ገጠር አረብ ሀገር ስራ ተብለው ይወሰዳሉ። ሲሄዱ ማዳም ቤት ነው የሚገቡት እነዛ ልጆች ኑሮ ለማሸነፍ የማያውቁትን ቋንቋ ሰምተውት ሁሉ የማያውቁትን ቋንቋ ማዳም ቤት ውስጥ ግዴታ ስለሆነ ኮሚኒኬት በማድረግ ቤተሰባቸው ጋር እረፍትም ይሁን ስራቸውም ተስተጓጉሎ ይሁን ወይም እዛ ተበደልንም ብለው ይሁን ሲመለሱ ኢትዮጵያ አረብኛ ችለው ነው የሚወጡት። ሶስት ዓመት ውስጥ እዚህ ሀገር አስር አስራ አምስት አንድ ቀን ሰላሳ አመቷ ነው ሴትዮዋ፣ ሜክሲከን ናት፣ እንግሊዝኛ አትችልም። ኖ ኤንግሌስ አለች። የእኛም ሰዎች በዛው ልክ አሉ። እና ያው መረጃውን በዚህ መልኩ ሰጥቻቸዋለው። የትራምፕ አስተዳደር የኤክሲኪዩቲቭ ኦርደር የፈርመዋል። ትራክ ድራይቨሮች ኮመርሻል ድራይቨሮች ይህንን ቋንቋ መቻል አለባቸው የሚል ነው። ይህን ነው መረጃ ያካፈልኳችሁ። ይህ መረጃ ዋይት ሀውስ ገጽ ላይ ገብታችሁ ማየት የምትችሉ ይሆናል። ዋይት ሀውስ ገጽ ላይ አለ፣ የትራምፕ አስተዳደር የወሰነው ውሳኔ ተብሎ እዛ ጋር አለ፣ ማየት ትችላላችሁ። ይህ ትዕዛዝ ነው አሁን የዛሬው ትልቁ ዜና ቅድም ትእዛዙ ሊወጣ ነው የሚል ነበር መረጃ ይዤላችሁ የቀረብኩት። ያው እንደምታዩት ይሄ ትእዛዝ በይፋ ወጥቷል። ትእዛዙ ተፈጻሚነቱ ነው አሁን ከዚህ በኋላ የሚሆነው በየግዛቶቹ የእንግሊዝኛ ቋንቋ ብቻ ሳይሆን አሜሪካ ሲቲዝን ሁሉ መሆን አለባቸው ትራክ ድራይቨሮች የሚል ነገር አለ። ምናልባት የስራ ዘርፉን ይህን ኢንዱስትሪውን የትራንስፖርቴሽኑን ዘርፍ ሊጎዳ ስለሚችል እሱን ምናልባት ጊዜ ሊሰጡት ይችላሉ ብዬ አስባለሁ። ተጨማሪ መረጃ ካለ ይዤ መለሳለሁ። እስካሁን ያስተናገድኳችሁ ካሳሁን ይልማ ነኝ። በአምስት አንድ ሁለት ስድስት ሰባ ሰባት አርባ ስድስት ሰላሳ አራት ላይ ደውሉ። በስድስት አራት ስድስት ሶስት ሁለት ስድስት ካሻፕና ዜል እገዛችሁ ከኛ ጋር ይሁን። ስድስት አራት ስድስት ሶስት ሁለት ስድስት ሶስት አንድ አራት ሰባት ዛሬ አንድ ተመልካች እገዛ አድርገውልናል። በዋሽንግተን ዲሲ አካባቢ እናት አለም እናመሰግናለን። እግዚአብሔር ይስጥልን። ወደ ሌላ መረጃ ይዤላችሁ እመጣለሁ። የዶጅ አምስት ሺህ ዶላር ስጦታ መንግስት ለግብር ከፋዮች ይሰጣል የተባለው የት ሄደ የሚል ጥያቄ ነበር። እሱን የተመለከተ መረጃ አለኝ ተመልሼ እመጣለሁ። ካሳሁን ይልማ ነኝ። ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልኝ።